ይሄ የከልከሌዎስ መንፈስ ብዙ ሰዎች ለስርቆት የሚጠቀሙታል። ከመቃብር ላይ ሄደው አፈር እንዲያመጡ ያደርጋሉ። የመቃብር አፈር ማለት የሞት መንፈስ ያለበት ነው። መቃብር ስፍራ ማለት እንግዲህ ሙታን ያለበት ስፍራ ነው። እኚህ ሰዎች የነኩት ሰው እንዲፈዝ እንዲደነዝዝ አድርገው ይደግሙበትና ይልካሉ። ቀደም ሲል እህታችን ላይ እንዳስተዋላችሁት ይገባና በቀጥታ ሰውየውን ይቆጣጠረዋል። እነዛ ሰዎች ያ ሰው እንዲያደርግ የሚፈልጉት ነገር ነው ያ መንፈስ የሚያደርገው። ስለዚህ እህታችን ለዚህ ነው እነሱ የሚፈልጉት ነገር እንድታደርግ ያስገደዳት።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 በዛሬው መሰናዷችን ከዚህ ቀደም በሁለት በሶስት ፕሮግራሞች ሰርተን እንዳቀረብንላችሁ ስለ አፍዝ አደንግዝ አንዳንድ ጉዳዮች ልነግራችሁ ነው። ከትላንትና ጀምሮ በማህበራዊ ሚዲያ ላይ ስትመላለስ የነበረች እንዲሁ አንድ ንስታለች እንዲህ ካለው ጉዳይ ጋር ተያይዛ ያላትን ነገር የተሰረቀች ና ደግሞ በጣም በሚያሳዝን መልኩ ስለ ሁኔታው በአደባባይ እያለቀሰችና ና የሆነባትን ነገር ስትናገር አይታችኋለም ሰምታችኋለም። ዛሬም እንዲህ ያለውን ጉዳይ ወደ እናንተ ይዘን ስንመጣ በብዙ በብዙ መልኩ ጥንቃቄ ታደርጉበታላችሁ ይጠቅማችኋል ብለን ነው። እንደዚህ ያሉ መሰናዶዎችን መስራት ከጀመረን በኋላ በጣም ብዙ ስልኮች እያስተናገድን ነው። እኔም ላይ እንዲ ያለ ታሪክ ተከስቷል ና እባካችሁ ሌላው ሰው እንዲማርበት የእኔንም ታሪክ አቅርቡን እያሉ በጣም የብዙዎች ድምጽ እኛ ጋር አለ። እልፍ እልፍ እያልን ጊዜ ወስደን ወደ እናንተ የምናመጣው ና እናንተም ደግሞ ሰምታችሁት የምትማሩበት ጉዳይ ይሆናል። እንዲ ያለው ጉዳይ ተሰምቶ ራስ ጋር የሚቀር ብቻ ስላልሆነ ቤተሰብ፣ ጓደኛ፣ ዘመድ አዝማድ ጋር በሙሉ ሼር እየተደረገ ሁሉ ሰው ጥንቃቄ እንዲያደርግ ይገባል። ከዚህ ቀደም እንደነገርንላችሁ ይሄ ጉዳይ እልፍ ተብሎ ከትምህርት ቤት በራፍ ላይ ሴት ህጻናት ልጆችን ይዞ ሄዶ ለአካለ መጠን ያልደረሱ ሴት ህጻናት ልጆችን ይዞ ሄዶ ወሲባዊ ጥቃት እስከ ማድረስ እየደረሰ ከባድ ወንጀል ሆኗል። ከዚህ ጉዳይ ጋር ተያይዞ የምንነግራቸው አዳዲስ መረጃዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ታዲያ በቆይታችሁ እንዲሁ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ ኮሜንት አድርጉ ዘንድ ኮዲ በትትና ጠየቅን። አብራችሁን ስለምትቆዩ ስለምታዳምጡ እናመሰግናለን። ክበሩልን በጠራራ ፀሐይ ሰው ሁሉ ግራ ቀኝ በሚተራመስበት ገበያ መካከል ፈጽሞ ጨርሶ አያድርግብዎና እነኚህ አፍዘው አደንግዘው ሙልጭ አድርገው የሚሰርቁ ሰዎች ዓይን ውስጥ ከገቡና በሚነካኩት ነገር ነካክተው ካፈዘዙ ካደነዘዙ በኋላ በቃ ያለ ውሃ ነው ሙልጭ እጥብ አድርገውት የሚሄዱት። ከዚህ ቀደም እንደነገርናችሁ ግለሰቦቹ ሲጠጓችሁ ከሚያስነኳችሁ ነገሮች መካከል የሆኑ ወረቀቶች ላይ አይሁኑ ቃላት ተጽፈው፣ በውስጣቸው የእጽዋት ውጤቶች በዋናነት ከዚህ ቀደም እንደነገርናችሁ እስትንፋሰ ሰይጣን ከሚባለው ነጭ አበባ ውስጥ የሚረግፈው ብናኝና ሌሎች ዱቄታማ ነገሮች አሉት። ጥቅሎቹ ሲከፈቱ፣ ወረቀቶቹ ሲገለበጡ ብናኝ ነገሮች ይወጡታል። ታዲያ ከላይ በጠቀስንላችሁ ይሁን ብቻ በሌላ በአንድ አጋጣሚ እንደ ድንገት በመንገዳቸው ላይ የሆኑ ሰዎች ሴት ልጅ ልትሆን ትችላለች፣ ትልቅ እናት ሊሆኑ ይችላሉ፣ እድሜ ጠገብ አባት ወይንም ደግሞ የሆነ ጎረምሳ ሊሆን ይችላል። ብቻ ጠጋ ይሉና ይችን ስልክ ቁጥር በመደወል ይተባበሩኝ፣ እኔ ለሀገሩም ለመንደሩም አዲስ እንግዳ ሰው ነኝ ይላሉ። ወይ ለማስተዛዘን የታመመ የጨነቀው ሰው በመምሰል ይጠይቋቸው ይሆናል። እርስዎ ታዲያ ሰው ነዎትና የሰው ልጅ እንዲህ ተቸግሮ ካልረዳሁት ምኑን ሰው ሆንኩ ብለው እስኪ ልየው ብለው ይቀበሉና ጥቅል ወረቀቱን ተቀብለው ሊደውሉላቸው ሲሞክሩ በአይን የማይታዩ ብናኝ ነገሮች በአፍንጫው ወይ በሰውነት ቆዳው ባሉ ቀዳዳዎች ገብተው አቅልዎን ቀልብዎን፣ ወይንም ደግሞ የወትሮ ንቃትዎን ይወስዱታል። ከዚህ በኋላ በቃ አለቀ አይደለም ብርዎን፣ ሞባይልዎን ቀርቶ ባንክ በአደራ ካስቀመጡት ጥሪት ውስጥ ሁሉ አውጥተው ያሉትን በሙሉ ወደውና ፈቅደው በእጅዎ መርቀው እንካቸው ብለው ይሰጧቸዋል። ከትላንት ጀምሮ እዚህ ማህበራዊ ሚዲያው ላይ ስትመላለስ የተመለከታችኋት ይህቺ ሴት እንዲህ ያለው ነገር ገጥሟት ነው እንዲህ አንጀት በሚበላ መልኩ በአደባባይ ላይ የምታለቅስ የምታነባው። ነይራይድ ንስጥሽ ብሎ ካስገባት በኋላ በእጇ የያዘችውን ካኪና እንዲሁም ደግሞ ሌላ ቁልፍ ነገር ሰጥቷታል። ታዲያ የሰጣት ወረቀትና ቁልፍ ላይ ቀደም ብለን የነገርናቸው አይነት ብናኞች ነገሮች ሳይኖሩ አይቀሩም። ከዚህ በኋላ ልጅት ራሷን አላወቀችም። ከዛ እጇ ላይ ያለውን ስልክና ባንክ ቤት ድረስ ሄዳ እያላትን ብር ሁሉ አውጥታ ሰጥታለች። አሁን ስታለቅስ የታየችው ከደቂቃዎች በኋላ ራሷን ስታውቅ እንደሆነ ነው የተሰማው።

ራጅ፣ ነው ራጅ ደውለሽ አመጣሽበት፣ አለ። ከሳሪስ ነው የተነሳችው እኮ አለችው። የጫነሽ ሳሪስ አዲያማ ነው ሩ የዚች ልጅ ቪዲዮ ያያችሁ ሁላችሁ የቀደሙ ፕሮግራሞቻችንንም ያደመጣችሁ በሙሉ ያደመጣችሁ በሙሉ ደግሞ ገና የምንለቃቸው ብዙ አይነት ያልተነገሩ ታሪኮችን የምትሰሙ ሁሉ ከፍተኛ ጥንቃቄ ልታደርጉ ይገባል። በተለይ ሴቶች እጅግ ሲበዛ ጠንቃቃና ተጠራጣሪ ልትሆኑ ግድ ነው። እንዲህ ያለው ጉዳይ ለወንድ ለሴቱ የማይመለስ ቢሆንም ብዙ ጊዜ እንዲህ ያለውን ወንጀል የሚፈጽሙ አፍዝ አደንግዞች ቀዳሚ ምርጫቸው ሴቶች ናቸው። ነገሩ ከመጣ በቁስና በገንዘብ ካለፈም እሰየው ነው። ይህ ጉዳይ ሲጀምር አካባቢ በኪስ ያለን ገንዘብና አሁን አሁን ግን የዘረፋው አይነት ከፍ ብሎ በራስ እግር ባንክ አምርቶ በራስ እጅ ጽፎ ፈርሞ ለዓመታት ቆጥቦ ያስቀመጡትን ጥሪት አውጥቶ ከመስጠት ባለፈም ግለሰቦቹ ስታልፍ ስታገድም ያዩዋትን እንስት በፍትወት ካሰቧት ያሻቸው ቦታ ወስደው ያሻቸውን ነገር አድርገው አውላላ ሜዳ ላይ እስከ መጣል ደርሰዋል። ከዚህ ቀደም ከዚህ ጉዳይ ጋር ተያይዞ በሰራናቸው መሰናዶዎች ለማቅረብ እንደሞከርነው አሁን አሁን ገና ላቅመ ሔዋን ያልደረሱ ልጆችና የደረሱ ልጃገረድ ተማሪዎችን አፍዘው አደንግዘው የሚያበላሿቸው ሽማግሌዎችም ስለመኖራቸው አስታውቀናችሁ ነበር። እንዲህ ካለው ጉዳይ ጋር ተያይዞም የት ማን እንዴት እንደደፈራቸው ሳያውቁ ሳይረዱ ተደፍረው ለሪፖርት ወደ የፖሊስ ጣቢያ ቢሮ የሚሄዱ ሰዎች ብዙ ስለመሆናቸው አይተናልም ሰምተናልም። ተጠቂ ንስቶች የደረሰባቸውን በደል ለፖሊስ ሊያመለክቱ ሲሄዱ ማን ነው እንዲያደረጋቸው ተብለው ሲጠየቁ እከሌ ብለው ለማስታወስና የት ቦታ እንደተደፈሩም ቦታውን ለመናገር ቀርቶ ለማስታወስም የማይችሉበት ፍጹም ድንዛዜ ውስጥ እንደነበሩ ይናገራሉ። ታዲያ ከዚህ ጉዳይ ጋር ተያይዞ አንዳንድ ሰዎች ምንም እንኳን አፍዛ ደንግዝ ምንም አይነት የእርኩስ መንፈስ እገዛ የለውም ሁሉ ሌቦች በአንዳንድ የእጽዋት ዱቄቶችና አደናግሮ ሀሳብን በመስረቅ ወይንም ደግሞ አቴንሽን ሽፍቲንግ በሚሉ ዘዴ እንጂ ነገርየው ምንም አይነት ከእርኩስ መንፈስ ጋር የተያዘ ነገር የለውም ሲሉ፣ ወደ ሃይማኖታዊ አስተምሮ ቀረብ ያሉ ደግሞ አፍዝ አደንግዝ በመተት የሚገባ የሚገባ የሰይጣን ስራ ሲሆን ስራውም ማፍዘዝና ማደንግዝ ነው ይላሉ። ቁጥራቸው ቀላል የማይባል ወጣቶችም ይህንን ሰይጣናዊ አሰራር ወደውና ፈቅደው ወደ ህይወታቸው በማስገባት እጅግ አደገኛ በሆነ መልኩ አኗኗራቸውን ከሰይጣን ጋር አድርገው ይኖራሉ እንደውም ሁሉም አይነት አፍዝ አደንግዝ በመተት የታገዘ ነው ሲሉ እንዲህ በማብራሪያ ይሰጣሉ። እህታችን የገጠማት ነገር ምንድን ነው? ምናልባት ከቪዲዮ ላልተረዳችሁ ገንዘቧን፣ ስልኳንና በእጇ የነበረ አንዳንድ ሌቦች ይጠቅመኛል ብለው ያሰቡት ነገር እንደተወሰደባትና እንደተበላች ነው የምንረዳው። ነገር ግን ይሄ ነገር እንዴት ሊፈጠር ቻለ? እንዴት በቀላሉ ስልኳን ገንዘቧን ሊወስዱ ቻሉ? እንደውም ባንክ ላይ ገንዘብ አውጥታ እንድትሰጣቸው ነው ያደረጓት። ይህን ሊያደርጎች ያሉበት ምክንያት ምንድን ነው? ወይም ከዚህ ቪዲዮ ጀርባ ያለውን የመንፈስ ስራ እንድታውቁና እንድትረዱ እንዲሁም እንድትጠነቀቁ ብዬ ነው ቪዲዮ የሰራሁላቸው። ምንድነው የተፈጠረው? እህታችን የራይድ ሹፌር ከቆመበት ትይዝና ወደ ምትፈልግበት ቦታ ትሳፈራለች ለመሄድ። ነገር ግን ከመካከል ላይ መንፈስ የተዋረሱ ወይም የመቃብር አፈር ወይ ከልክሌስ የሚባለው መንፈስ የተዋረሱ የራይድ ሹፌሮች በዚህ መንፈስ አማካኝነት ያሏትን ነገር በሙሉ ይቀበሏታል። ምንድነው የአፍዝ አደንግዝ የሚባል መንፈስ ነው። የሙት መንፈስ ነው። የሚያፈዝ የሚያደነዝዝ ነው። መንፈሱ በራሱ ፈዛዛ ነው። የሚደነዝዝ ነው። ወደ ሰዎች በሚገባ ጊዜ ሰዎችን ያፈዛል ያደነዝዛል። እንዲሁም ምንድነው ሰዎች የያዙትን ነገር ለሚጠይቋቸው ሰዎች እሺ ከማለት ውጭ ሌላ አማራጭ አይኖራቸው ማለት ነው። ወደውና ፈቅደው ነው መንፈሱ የተዋረሱት። ስለዚህ ይህ ሹፌርም እንደሚያደረገው ለእሷ ቁልፍና ወረቀት ይሰጣታል። ሄዳ በቁልፉና በወረቀቱ ገንዘብ የምታገኝ መስሏት ነው እንግዲህ ጸሌን ማንወጣ ከሆነ ከቤት ውሏችን ለእግዚአብሔር ማንሰጥ ከሆነ ሌላ ክፉ መንፈስ የህውሏችን ይረክበዋል። የተፈጠረው ነገር ይሄ ነው። በእህታችን ላይ የገባው ክፉ መንፈስ የሚያፈዝ የሚያደነዝ ስለሆነ አፍዟት አደንዝዟት የሚፈልጉት ነገር እንድትሰጣቸው አደረገ። እኚህም ሰዎች ደግሞ ማተለያ ይሆን ዘንድ ምንድን ያደረጉት የሆነ ቁልፍና ወረቀት ሰጧትና ያን ቁልፍና ወረቀት ይዛ ወጣች። በኋላም ከሷ በተለየው ጊዜ መንፈሱ ስራውን ያቆማል። ማፍዘዝ ማደረዘዙን ሲያቆም በዚች እህታችን ውስጥ ያለው ሌላኛው መንፈስ ደግሞ እንድትሰረቅና እንድትበላ ያደረጋት ደግሞ የራሱ ሌላ መንፈስ አለ። ያ መንፈስ ደግሞ ወደ ራሱ እንድትመለስ ያደርግና ይበልጥ ነገሩን ያጋግላል፣ ያፋፍማል ማለት ነው። ባጣችሁ ነገር እንድትቆጭና እንድትበሳጭ ያደረጋታል። እንደም ካያችሁ በቪዲዮ መጨረሻ ላይ ሲጥላት እናያለን። ፌንት አድርጋ ስትወርቅ ይታያል። እና ይሄ የከልከለስ መንፈስ ብዙ ሰዎች ለስርቆት የሚጠቀሙታል። ምንድነው ጠንቋዮችን፣ አስማተኞች ወይም እዚህ ደጋሚዎች ይህንም መንፈስ ለሚፈልጉ ሰዎች ነው የሚያዟቸው። ከመቃብር ላይ ሄደው አፈር እንዲያመጡ ያደርጋሉ። የመቃብር አፈር ማለት የሙት መንፈስ ያለበት ነው። መቃብር ስፍራ ማለት እንግዲህ ሙታን ያሉበት ስፍራ ነው። እዛ ስፍራ ያሉ መናፍስቶች የሙት መንፈስ ናቸው። እና የሙት መንፈስን በመቃብሩ ላይ ይዘው መዋረስ የሚፈልጉ ሰዎች ከጠንቋዮች ወይ ከደጋሚዎች ወይ ደግሞ እነዚህ ከአስማተኞች ጋር ይዘው ሲመጡ እነዚህ ጠንቋዮች ወይ ቃልቻ ቤት ያሉ ፈራጆች ወይ እነዚህ አስማተኞች ምንድን ነው የሚያደረጉት እዛ ላይ ያለው ቃብሩ አፈር ላይ ያለው መንፈስ የዚህ ስራ አስፈጻሚ እንዲሆን አድርገው ይደግሙበታል መተት ይጨምሩበትና አጋንንት ይጨምሩበትና እኚህ ሰዎች የነኩት ሰው እንዲፈዝ እንዲደነዝዝ አድርገው ይደግሙበትና ይልካሉ ስለዚህ እኚህ ሰዎች ደግሞ በገንዘብ ወይ ደግሞ በሆነ በሆነ ነገር ነው ተዋርሰው መንፈሱን ወደ ስራ የሚገቡት እንደ ስራ ነው የሚቆጥሩት እንግዲህ አስቡት አጋንንትን ተዋርሶ በአጋንንት ኃይል የሰውን ላብ የምስኪኖችን ንብረት ገንዘብ መስረቅና መስለብ ሮ ድራፍት ለመጠጣት ጫት ለመቃም በኪሮ ጫት መዝኖ ለመቃም እንዲሁም ሌላ ተጨማሪ ወንጀል ለመስራት እንዲጠቅማቸው ነው፣ እንዲህ አይነት ነገር የሚያደርጉት። ቀጥሎ ምንድነው? ወደ ነኩት ሰው በቀጥታ ነው መንፈሱ የሚገባ። መንፈሱ በቀጥታ ዘቡ ብሎ ይገባል። በተለይ ያ ሰው የማይሰግድ የማይጸልይ ከሆነ ውሎውን አካላቱን መንገዱን ሁሉ ለእግዚአብሔር ያልሰጠ ከሆነ በቀጥታ መንፈሱ ገብቶ ይቆጣጠረዋል ማለት ነው። ቀደም ሲል እህታችን ላይ እንዳስተዋላችሁት ይገባና በቀጥታ ሰውየውን ይቆጣጠረዋል። እነዛ ሰዎች ያ ሰው እንዲያደርግ የሚፈልጉት ነገር ነው ያ መንፈስ የሚያደርገው። ስለዚህ እህታችን ለዚህ ነው እነሱ የሚፈልጉት ነገር እንድታደርግ ያስገደዳት በውስጥ በኩል የገባው አዲሱ መንፈስ። ሰዎችን የመቆጣጠር አቅም አላቸው መናፍስቶች። ተቆጣጠሯት፣ እነሱ የሚፈልጉት ነገር ሰጣቻቸው። ከእነሱም ብትላይ ደግሞ የሆነ ነገር ሰጧት፣ ቁልፍና ወረቀት። ያን ቁልፍና ወረቀት ይዛ ወጣች። በኋላም እነሱ ከተለዩዋት በኋላ ወደ ራሷ ስትመለስ መሰቋን አየች። ስለዚህ ከነዚህ አይነቱ የመንዘረፍ አደጋ ለመዳን ምንድ ማድረግ ያለባችሁ ጠዋት ማለዳ ከቤታችሁ ስትወጡ፣ በጸሎት ስፍራችሁ ጸሎት አድርጋችሁ ሰግዳችሁ ውላችሁ ለእግዚአብሔር ሰታችሁ እግዚአብሔርን አስቀድማችሁ መውጣት አለባችሁ። ይህን በምታረጉ ሰዓት ርጉሳ መናፍስት፣ በዙሪያችን ያሉ እርጉሳ መናፍስት እንድንሰረቅ አይጋብዙንም፣ ክፉ መንፈስም ወደ እኛ ገብቶ ሊቆጣጠረን አይችልም። ምክንያቱም መንፈስ ቅዱስ ጳራቂጦስ የሚያነቃቃ ነው ነገሮች ላይ አስተውሎታችን ከፍ ከፍ ያደርጋል። ይሄ ርኩሱ መንፈስ ያደነዝዘናል፣ ያፈዘናል። እንድንበላ ነው ያደረገን መንፈስ ቅዱስ። ግን ምንድን ነው የሚያደርገው? ያነቃቃናል ማለት ነው። ነገሮችን በማስተዋ እንድንመለከት ያደርገናል። የምንሰረቅበት እድልና አጋጣሚ ይዘጋል። ያገዘናል ማለት ነው። የአምላካችን እግዚአብሔር በእውነት ከእንደዚህ አይነቱ የመሰረቅና የመዘረፍ አደጋ ከአፍዝ አደንግዝ መንፈስ ይሰውረን። ጠዋት ከማለዳ ስንወጣ ከቤታችን ጸልየን መውጣት አለብን። ይህን መልእክት ለማስተላለፍ ነው የመጣሁት። ሰላም፣ እግዚአብሔር ከሁላችን ጋር ነው። ውድ የጊዜ ሚዲያ ቤተሰቦች እንዲህ ያለውን ነገር ዕለት ዕለት እየተከታተልን ወደ እናንተ የምናቀርበው እንድትጠነቀቁና ደግሞ ለሌላውም ሰው መማሪያ ይሆናል ብለን ነው። እንዲህ ካለው ታሪክ ጋር እኔም ደርሶብኛል የምትሉ ሰዎች ካላቸው ደውሉልን። መልሰን የእናንተኑ ሀሳብ ለአድማጭ ተመልካች አቅርበን ደግሞ ሌላው ሰው እንዲማርበትና እንዲጠነቀቅበት እናደርጋለን። ለዛሬ የነበረን መሰናዶ ይህን ይመስላል። አብራችሁን ስለ ቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ሰብት አድርጉን ዘንድ ጠየቅን።